ሰማሻ እንዴ ነው የምናደርገው? እንጃ፣ ሚኪ እኔ ምንም የማውቀው ነገር የለም። በጣም ጨነቀ። ና በቃ ሳሚ የጠበቀን ስለሆነ ምሳ ቤት፣ እንጂ ከደሙ ቅድም እኮ እኔ ለነግረህ ብዬ ስላስደነገጥከኝ ነው። ይረሱ፣ ምንድን ነው ሲስተቅ? እባክህ ከቤት ስለወጣህ እሷ ደግሞ እስከዛሬ ዝም ብለህ ለምን መጀመሪያ አልነገርኳትም፣ አታውቅም ነበር። ፋዘር ነው መሰለኝ እንደው፣ ቁሬ ነገር እንዴ። ሳሚ፣ የገቢ ምንጭ ሰሆነ እንዴት አልነገርካት? ያው አንዴ ከወጣሁ በኋላ ብነግራት ምን ታመጣለች? አሁን መነታረቁን ተውትና ወደ መፍትሄ እንሂድ። አራት ችግር ነው ያለው። አረዩ፣ አንዱም በስንት አባስተው ነው ደግሞ። አራት ችግር አይደለም እኮ ሳሚ። ቶሎ ስራ ማግኘት አለብህ። አንተ ስለ ሄሪ ምን አሰብህ? ያው እኔማ ስልኬንም ቢሆን ሽጬ ብሩ ልሰጣት አስቤያለሁ። ከቤት የወጣሁት ለሳብ ያር እሺ፣ ከዛስ ታገዘው ሲወጣኝ ባውን አታግሱ። ያው የአንተ ስልክ እኮ የተጠቀምክበት ስለሆነ ያን አከራ ያው የሚገዛህን ሰው ነው ይፈልግልህ። ችግር አንድ ሰባት ከሀምሳ ያወጣል ስልኩ። እሱንማ ያወጣል። እሺ፣ አሁን የቀረውን ከሰባት ሀምሳ በኋላ ያለውን ብር ኬት ነው የምናመጣው? በእናታቸው አታግዙኝ። እኔ ያለኝ አንድ ሺህ አምስት መቶ ብር ብቻ ነው። እሱን ልስጥህ። ይመለሳል እኮ አሁን። እሺ፣ ቆይ ኬት የምትል ይመለስል አረ በእናታችሁ እናንተ ብቻ የዚህን አውጡኝ፣ እንጂ ችግር የለውም ለሱ። እኔም ታዲያ ያለኝ ያው እንደ ሳሚ ነው ያለኝ። እኔም ሺህ አምስት መቶ ብር ነው፣ እሱን ልስጥሽ። አረ በእናትህ የዛሬም ብቻ አውጡ አውጡኝ፣ ነገስ? እሺ ግን የሚመለስ ነው? አረ ችግር የለውም፣ ይመለሳል። ቆይሽ የሱን ፈታል የኔስ? ችግር አንተማ፣ ዛሬ ደውለ ጨቅጭቃት እንጂ። በሉ በቃ፣ ዛሬ ያው ምሳ ይዝለለን። እናንተም ስልኩ ላይ ያለውን ነገር ተፈተፈ በሉ። እኔም ደሞ ስራ ልሂድ። በሉ ሰላም ሆን። ይቀርታችሁን ይባና ዛሬ ምክንያት መሳሳት። አረ በእኛ መካከል እንደዚህ የሚባል ነገር የለም። እናንተ አሁን እሱን ተውትና ስልኩ ላይ ተፈተፈ በሉ።

አንተ ቦዲ ተመቸህና፣ እንዳለ ኩሽና ለኩሽና ትሯሯጥበታለህ። አዎ ቀለል ያለች ስለሆነች እኮ። ፀድ ናት። ፀድ ናት ምን ማለት? ጊዜ ቢሆን እየጨመረ ፍቅር ሲጀመር አንተ ስራ እንደኋላ ሰው በቃ ፍቅርህን እየኮመኮም ብለን ለምሳ ነው የምትመጣው። ምሳ ስትሉኝ እንደውም አስታወሳችሁ። ነገ ምሳ ከእኛ ጋር ነው። አንተ ደግሞ አሁን ወንድ ላጤ ቤት ምን ልትሰራ ነው የምትመጣው? እና አለምታ ስትለኝ አትምጪ። ልበላ ማን ነው ዮኒ? የማየ እየጠሩ ነው ታሪክ ፕሮዳክሽን። ሰብስክራይብ ላይክ ኮሜንት ሼር በማድረግ ቤተሰብ እንዲሆኑ ጋብዙኑ። ችግር ላይ የቤት ኪራይ ምን አሉ ሰዎቹ ብር ጨምረ እና ደግሞ ባለ ፍራሹ ያው ብሩን ፈልጓለሁ። በሰጠኝ ነው የምፈልገው፣ ያለች። ስማ ደሞ ይሄ ሪ ነገ ነው አመጣው፣ ነገ ነው ደግሞ ዘይት እኮ ለአሁን ብቻ። ደግሞ በሽሮ ልንጠራት ነው። በቃ እሱን ከምናስቸግረው ከኔ ጫም

ስማ በቃ ያው ፈዋር ገነዋል፣ ይዛት መምጣት ብቻ ነው እሷን። አዎ አባቴ ልብሴ ቀይረና ሻወር፣ ደሞ ሻወር ገባ እዚህ እየተግማማ። አረ ችግር የለውም በእናታው ገባለሁ ጀመው እቤታችንን እንዴት አየሽው? ምንም አትል ይመጣል ስራ እኮ ሄዶ አዎ፣ መምጫ ሰዓቱን ደርሷል። ምሳ በቃ እሺ። ኦዲሲ ባታ ወይ ይብላኛ። ምሳው እንዴት ነበር? በጣም አሪፍ ነበር። ተጨንቄ ነው የሰሩት